በአማራ ብሔራዊ ክልላዊ መንግስት በሰሜን ሸዋ ዞን በሲያደብርና ዋዩ ወረዳ በ2018 ዓ ም የትምህርት ዘመን እስከዚህ ሩብ ዓመት ድረስ ከ16000 በላይ ተማሪዎችን መዝግበው እያስተማሩ መሆኑን የወረዳው ትምህርት ጽህፈት ቤት አስታወቀ። የሲያደብርና ዋዩ ወረዳ ትምህርት ጽህፈት ቤት ምክትል ኃላፊ ወይዘሮ ገነት ተፈራ በ2018 በጀት ዓመት 25662 ተማሪዎችን መስግበን እንድናስተምር የዞን ትምህርት መምሪያ በሰጠን የመነሻ እቅድ መሰረት 16298 ተማሪዎች መስግበን በ41 ትምህርት ቤቶች የመማር ማስተማር ስራ እየተሰራ መሆኑንና አጠቃላይ አፈጻጸማቸው 64 ከመቶ መድረሱን አያይዛ ገልጻለች። እንደ ኃላፊዋ ገለጻ የትምህርት ስራ ክትትልና ድጋፍ የሚያስፈልገው በመሆኑ ባሳለፍነው ሁለት ዓመት ባለው የሰላም ችግር ምክንያት የመማር ማስተማር ስራ ተቋርጦ በመቆየቱ ተማሪዎች አካባቢ በመልቀቅ በግል ስራ ላይ በመሰማራትና አንዳንድ ሴት ተማሪዎች ጋብቻ ፈጽመዋል። በአጠቃላይ ባለው የሰላም እጦት ችግር እቅዳችንን ለማሟላት ብንቸገርም አሁንም ለመማር የሚፈልጉ ተማሪዎችን ለመቀበል ዝግጁ መሆናቸውን አያይዛ ገልጻለች። እስከ አሁን ድረስ ባሉት ወራቶች በመማር ማስተማሩ ላይ ምንም ችግር እንዳልገጠማቸውና ተማሪዎቹም ሆኑ መምህራን ተረጋግተው እየተማሩ እና እያስተማሩ መሆናቸውን ተናግራለች። በቀጣይ የቁሳቁስ ችግርና ለተጨመሩ አዳዲስ የትምህርት አይነቶች በሙያው የሰለጠኑ መምህራን ለመቅጠር እንዲሁ ቁሳቁሶችን ለማሟላት ወረዳው ዝግጁ መሆኑንም አሳውቃለች። በአካልም እየሄድን በስልክም እየደወልን ክትትልና ድጋፍ እያደረግን ነው። ስለዚህ የትምህርት ስራ ሁሉንም ስለሚመለከተው በጋራ መስራትና ትውልድ ማዳን አለብን ስትል መልክቷን አስተላልፋለች።